እኔና ቢንያም ማለት ዛሬ እንደምታዩ ምናምን አልነበረም። እበት ለቅልቀን ለማስታወስ ያህል ያው እዚህ ጭቃ እንደምታዩት ማለት ነው። ሀገርም ላይ መጥቼ ጭቃ ብሬው አብክቼ ለፍቅር ዋጋ ከፍዬ ብዙ ነገር ያሳለፍን ሰዎች ነን። ዛሬ ላይ ግን ልጅ መጣ፣ ተለያየን፣ ተጣላን፣ ተፋታን። ብዙ ስለ እኔ ነገር አወራ የምትሰራው ነገር ውሸት ነው፣ የምትሰራው ድራማ ነው፣ የምትሰራው እንደዚህ ነው እያለ ምቀኝነት፣ እኔ ላይ ክፋት፣ የልጁን እናትን ወደታች መቅበር፣ ሰው እንዳምነኝ ማድረግ፣ ብዙ ነገሮችን አድርጓል። ከዛን አስመከርኩት፣ ነገርኩት፣ ለቤተሰቡ ተናገርኩኝ፣ ብዙ ነገር አደረግኩ ማለት ነው እና አይደለም እንዲህ የተዋለድን ሰዎች አብረን የተጎራረስን ሰዎች አብረን ጥሩ ጊዜ ያሳለፍን ሰዎች ልንመስል ቀርቶ እኔ ቤተሰቦቹን የገደልኩበት ያህል ጠላቱ ነኝ። እንዲህ ይህን ያህል ለእኔ ምን ባደረግኩት ነው የሚመኘው? እኔኮ ማለት የልጁ እናት ነኝ ብዬ በጣም ከራሴ ጋር ብዙ አወራሁ፣ ብዙ አለቀስኩ፣ ብዙ ተበሳጨሁ። ብዙ ነገሮች በሱ ግፊት ይዞኝ ያውቃል፣ በሱ ጨጓራ ይዞኝ ያውቃል፣ በሱ ብዙ ነገሮችን አይቻለሁ በሱ ብዙ ነገሮችን አስተናግጃ ያለውኝ እና ለምን ይሄ ሁሉ ነገር ያደርጋል ብዬ በቃ ተስፋ የመቁረጥ ላይ ገባሁኝ ማለት ነው። የመታነቅ የመሞት ተስፋ የመጨለም ማለት በእርግጥ አግባብ አይደለም። አሁን ተመራ ያለሁ ለማን ብዬ ነው እኔ የምሞተው? ልጄን ለማንትች የእናትንም ፍቅር አይቻላደኩም? የአባትንም ፍቅር አይቻላደኩም። ለዛ አቋለሁ ሕመሙን አቋለሁኝ ስሜት የእናትንም ፍቅር አላገኘውም የአባትንም ፍቅር አላገኘውም ማለት ነው። ያንን ነገርን ደግሞ ልጄን ማሳጣት አልፈልግም። እናቴና ለልጄ ለቤተሰቦቼ ተርፍ ያለው መኖር እንዳለብኝ ተምር ያለው ማማን ጥዬ መሞት የለብኝም። ልክ እኔ ያሳለፍኩትን ስቃይ ምናምን እንድታሳልፍ አልፈልግም። በማይሆን መንገድ ከአባቷ ጋር ተዋወቀን የማይሆን አባት መረጥኩላት። ሊቀጥል አልቻለም። እኔ ግን ለልጄ አስፈልጋታለሁ። እኔ ለልጄ መኖር አለብኝ። እኔ ለእሷ ብዙ ዋጋ መክፈል አለብኝ። ብቻዬን ነው አዎ፣ እያሳደግኳት ያለሁት። አልደከመችኝም ልጄ። ለአባቷም ተቆራጭ አምጣ ብዬ መጠየቅም አልፈልግም አልጠይቅምም። እሱም ረቶኝ አያውቅም። ይህንን አድርጌ ለልጄ ብሎ አያውቅም። ግን ልጄ ልጄ ማለት ለኔ ትርጉም ምን እንደሆነ አይገባኝም ማለት እኔ ልጄ እስከሆነች ድረስ እሷም የሚያስፈልጋትን ነገር ካላደረኩኝ፣ እኔ እናቱ አይደለሁም፣ እናቱ አይደለሁም ማለት ነው። ያቹ እና ልጄ ልጄ ልጄ ስም ነው ስም ቢቻል እኔ ልጄ ማለት ነው ሃኒያ ኢክራም ብላት ደስ ይለኝ ነበረ፣ ግን በእስልምና አይፈቀድም። ለምን ዋጋ እየከፈልኩኝ ያለሁት እኔ ነኝ። ከማርገዝ ከማማጥ፣ ከማሳደግ ጀምሮ ማለት ነው። ሀኒያ ቢኒያም ይገባ ሁን ትጠራ፣ ባንተ ይሁን ሁሉም ነገር። ነገር ግን እኔ ለልጄ ልኑርላት፣ እሺ ለልጄ ልኑርላት እና እኔን ተወኝ። ከዛሬ ጀምር የእኔን ስም ለማስጠፋት ምናምን ወዘተ አልክ። አንተ ነህ የኔን ስምን እያስጠፋ ያለሁ አንተ ነህ እኔ እንዳልሰራ አንድ እርምጃ እንዳልራምድ እያደረክ ያለው ታማለች አብዳለች ምናምን ነገር። አንዳንዱም ድራማ ነው አልታመመችም ምናምን። እኔ ሲጀመር መች ታመምኩኝ አልኩኝ። እናቴ ፈርታ አሰረችኝ እንጂ ራሷን ታጠፋለች ብላ ሰግታ እናት ስለሆነች መቼም አይፈረድባትም። እና አላደለ በቃ አላመነችኝም። መጀመሪያ ላይ አሁ ራሴ ላጠፋ ነበረ። ካሜራ ራሴ ይዤ አልሄድኩም። ካሜራ ይዘው የመጡት የኔ ላይፍ ሚዲያ ላይ ስለሆነ ቤተሰቦቼና ጓደኛዬ ጀሙናት ናት እንጂ እኔ ካሜራ አላዘጋጀሁም። የት ነው የሚሄደው ብዬ አልተናገርኩም። ከቤት ውልቅ ብዬ ወጣሁኝ። ነገር ግን ያው እዛው በዛው ስለሆነ አኗኗራችን ሀገራችንም ጠባብ ነገር ስለሆነች እርስ በርስ ስለምንተዋወቅ ያየኝ ሰው በድብቅ መጥቶ ለእናቴ ይነግራትና እናቴ እና ጀሙናት ቤታችን ቅርብ ለቅርብ ቅርብ ነው። ቢደወልላት ቶሎ ሮጥ ብላ የምትመጣናት ና በካሜራማን እገዛ ምናምን አድርገው መጡ ወደ እኔ እና እንጂ እኔ ካሜራ አዘጋጅቼ ራሴ ላጠፋ አይደለም። አዎ ራሴ ላጠፋ ነበር ተስፋ ቆርጬ ያለው ማለት፣ እኔና ቢኒያም ማለት ዛሬ እንደምታየው ምናምን አልነበረ ለያየን፣ ተጣላን፣ ተፋታን። ብዙ ስለ እኔ ነገር አወራ፣ ብዙ ማለት ነው። ስለ እኔ ብቻ አይደለም ስለ እናቴም፣ ስለ ቤተሰቦችም፣ ስለ ሁሉ በውስጥ የሚያወራው ሪከርድ እያደረጉ ምናምን ይልኩልኛል። ቢኒያም ስለ እኔ የሚያወራው ይሄ አሁን የልጅሽ አባት ነው ምናምን ነገር እያሉ እንዳለ ይልኩልኛል ማለት ነው። ግን ይህ ሁሉ ነገር ለምን አስፈለገ? ለምን ይሄ ነገር እንዳለ እኔ ላይ ማድረግ አስፈለግ? ቢያንስ እንኳን የልጄ እናት ናት፣ በቃ ትኖር ታጥፋም፣ ታልማም። ትላንትና ጥሩ ነገር ነበረን። ትላንትና አብረን ተጎራሰናል። ትላንትና አብረን ብዙ ነገሮችን አሳልፈናል። ደግም ክፎም፣ ጥሩም መጥፎም ብቻ ብዙ ነገሮችን አሳልፈናል። ግን ያ ነገር እንዳለ ለምን ቀረ ተበሳጨው ብዙ ነገሮች በሱ ብዙ ነገሮችን አስተናግጃለሁኝ እና ለምን ይሄ ሁሉ ነገር ያደርጋል ብዬ በቃ ተስፋ የመቁረጥ ላይ ገባሁ ኛ ማለት ነው። የመታነቅ የመሞት ተስፋ የመጨለም ማለት በእርግጥ አግባብ አይደለም። አሁን ተመራ ያለሁ ለማን ብዬ ነው እኔ የምሞተው? ልጄን ለማን ትቼ እኔ የእናትንም ፍቅር አይቻላደኩም የአባትንም ፍቅር አይቻላደኩም። ለዛ አውቃለሁ፣ ህመሙን አውቃለሁ ስሜቱን። ግን ያ ሰይጣን ሲመጣ የለም ልጄ መጠች ቤተሰብ እና የእናትንም ፍቅር አላገኘውም የአባትንም ፍቅር አላገኘውም፣ ማለት ነው። ያንን ነገርን ደግሞ ልጄን ማሳጣት አልፈልግም። እናቴና ለልጄ ለቤተሰቦቼ ተርፍ ያለው መኖር እንዳለብኝ ተምር ያለው ማማን ጥዬ መሞት የለብኝም። ልክ እኔ ያሳለፍኩትን ስቃይ ምናምን እንድታሳለፍ አልፈልግም። በማይሆን መንገድ ከአባቷ ጋር ተዋወቀ፣ የማይሆን አባት መረጥኩላት። ሊቀጥል አልቻለም። እኔ ግን ለልጄ አስፈልጋታለሁ። እኔ ለልጄ መኖር አለብኝ። እኔ ለሷ ብዙ ዋጋ መክፈል አለብኝ። ብቻዬን ነው አዎ፣ እያሳደግኳት ያለሁት። አልደከመችኝም። ልጄ ለአባቷም ተቆራጭ አምጣ ብዬ መጠየቅም አልፈልግም፣ አልጠይቅምም። እሱም ረድቶኝ አቅም ይህንን አድርጌ ለልጄ ብሎ አቅም ግን ልጄ ልጄ ማለት ለእኔ ትርጉሙ ምን እንደሆነ አይገባኝም። ማለት እኔ ልጄ እስከሆነች ድረስ እሷም የሚያስፈልጋትን ነገር ካላደረግኩኝ እኔ እናቱ አደለሁ እናቱ አደለሁም ማለት ነው። ያች እና ልጄ ልጄ ልጄ ስም ነው ስም ቢቻል እኔ ልጄ ማለት ነው ሀኒያ ኢክራም ብላት ደስ ይለኝ ነበረ። ግን በስልምና አይፈቀድም። ለምን ዋጋ እየከፈልኩኝ ያለሁትኝን ኔ ከማርገዝ ከማማጥ ከማሳደግ ጀምሮ ማለት ነው። ሀንያ ቢኒያም ይገባው ስሙ ወላ ይገባው። መሰረዝ ቢቻል ኖሮ እኔ ዛሬ የልጄ ስምን ሰርዤ በራሴ ስም መጠሪያ አድርጌ ባወጣላት ደስ ባለኝ ነበረ። ነገር ግን አይሆንም፣ በቃ ህጉ ነው እና ማለት ነው ይሁን፣ ትጠራ ባንተ ይሁን ሁሉም ነገር። ነገር ግን እኔ ለልጄ ልኑርላት ሽግ ለልጄ ልኑርላት፣ ና እኔን ተወኝ። ከዛሬ ጀምረክ የእኔን ስም ለማስጠፋት ምናምን ወዘተ አልክ። አንተ ነህ የኔን ስምን እያስጠፋህ ያለሁ አንተ ነህ። እኔ እንዳልሰራ አንድ እርምጃ እንዳልራምድ እያደረክ ያለሁ አንተ ነህ። ብዙ ነገር እያደረክኝ ያለኸው እንጂ ኔ አይደለሁ። እኔ አልደረስኩብህም። ሳልደርስብህ እየደረስክብኝ ያለኸው አንተ ነህ። ልኖርበት እና ቤተሰብ እኔ አብጃ ያለውኝ ብዬ ድራማ አልሰራሁም። እኔ እሰሩኝ ብዬ አልመጣሁም። እንዳልኳችሁ፣ እንደመለስኩላችሁ፣ እንደነገርኳችሁ አዎ፣ ተስፋ በመቁረጥ ልታነቅ ነበረ። ያንን ነገርን ስጋት ላይ ታድርና እናቴ ቤት ከገባሁኝ በኋላ ማታ ማታ በር ይዘጋብኛል ቤት ውስጥ ከቤት ውስጥ እሺ፣ ፀሐይን ብርሃን ማየት እፈልጋለሁ ስላት በሲባጎ አስራኝ ምናምን ግቢ ውስጥ ታስቀምጠኝ ነበረ። ፈረድኩባትም ለምን እናትናትና በቃ፣ የሆነው ነገር ይሄ ነው እንጂ እኔ ጤነኛ ነኝ፣ አላበድኩም። ላይ ላዚም ጤነኛ ነኝ። በጣም ነው ራሴን የማውቀው። በጣም ትክክል ነኝ። በጣም ጤነኛ ነኝ። መቶ ፐርሰንት ማለት ነው። እና የሆነው ነገር እንዳለ ይሄ ነው። አሁን መጭው በዓል ነው። ብዙ ነገር ያስፈልጋታል እናቴ። እነሱ እነሱ ነገሮችን ሳደርግ ምናምን ታዩኛላችሁ ያላችሁ ማለት ነው። ብዙ ሰርፕራይዞች አሉ። እንደምታዩት ደግሞ በወንዶች ምክንያት በባሎች ምክንያት ብዙ ሴቶች ራሳቸውን እያጠፉ ነው፣ ራሳቸውን እየገደሉ ነው። ራሳቸውን መርዝም ማዘጋጀት የነበረ አዎ፣ ያገኙብኝ ሻንጣዬ ውስጥ መርዝ ነው። ራሴን ላጠፋ ማለት ነው በማምክኛት በልጄ አባት ምክኛት ብዙ ሴቶች እየሞቱ ነው፣ ታውቃላችሁ። ወንዶች ለእናንተ ነው ምክር ምሰጠው፣ ማለት ነው ማለት ትዳራችሁን በስነስርዓት መምራት ከቻላችሁ፣ ሰየው ደስ ይላል። ጥሩ ነው ኮ ትዳር ማለት የመጨረሻው ህይወት ነው። ያ ማለት ደግሞ የመጨረሻ ህይወት ለሴት ልጅ ያ እስከሆነ ድረስ ትዳሯ ላይ ግዴታ ደስተኛ መሆን አለባት ማለት ነው። እየተቃጠለች ከሆነ እየተበሳጨች ከሆነ ልጆችን እየወለደች ህይወት እየሰጠች አንድ ነገር ስሰጣት አብዝታ እየሰጠች ከሆነ ለሷ ስቃይና መከራ ፈተና አይገባትም በአንተ ምክንያት። ኃላፊነትን ወስደህ እስካገባት ድረስ እሷን የማስተዳደር ግዴታ አለብህ። አታበሳጫት፣ አታናዷት። ሲቀጥል ደግሞ ከተለያያችሁ የሆነ ነገር ተፈጥሮ ስምምነት ከሌለ ከተለያያችሁ፣ በሰላም መለያየትን አንድ ነገር ነው በሰላም በቃ በፍቅር ትለያያላችሁ። ከዛ በኋላ ልጃችሁን አብራችሁ በፍቅር ታሳድጋላችሁ ማለት ነው። ነገር ግን ከተለያያችሁ በኋላ ሌላ ሰው እንዳይቀርባት ስራዋን በስነስርዓት እንዳሰራ ለሷ የሌለባትን ስም በመስጠት ማንቋሸሽ ጥሩ አይደለም። ለምን እዚች ጋ እያሳደገች ያለችው ልጅህ ማንንም ልጅ አይደለም። የራስ ልጅ እስከሆነ ድረስ ክብር ይገባታል። በተለያየ ካንተ ጋር ለልጆቿ ግን ግዴታ መኖር እስካለባት ድረስ መኖር አለባት። እና ሴቶች ደግሞ እንደኔ መጥፎ ባል ከገጠማችሁ፣ ጥሩ ባል ካልገጠማችሁ? ትዕግስተኛ እንሆን። እኔም አይደለውም ነበርኩኝ፣ ላለው ጠንካራ ነበርኩኝ ቋይ ቋይ ቋይ ቋይ እንጨርስ። ጠንካራ ነኝ እላለው፣ በጣም ጎበዝ ነኝ እልነበር። ነገር ግን የሆነ ሰዓት ላይ ይኸው ባሁኑ ተሸነፍኩኝ ማለት ነው። ያ ነገር አግባብ አይደለም። እና ሁሌም ጠንካራ እሺ። እንግዲህ ቴንክ ዩ ኦኬ። ልግጠመው የእናቴ በቃ ገጠምኩት። ቤተሰበቃቸው ለማንኛውም ጠንካራ እንሆን ነው ምላችሁና ጭንቅ አስቡት ምን ማስቡት፣ እንግዲህ ያልና ተሳስቀራትና ማይሆነው አውይ እሺ አደርገዋለሁ። ያ ያ አንቺ አንቺ ያዥ የኔ ምስኪ ወድሻለሁ፣ ወድሻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ደግሞ ስለምታበረታቱን ሁሉ ነገር ከልባ አመሰግናለሁ። ዱአ እያደረጋችሁ ከእኔ ምናምን የኔን ስልክ የተቆጣጠረችው እሷ ነበረች። እየደወላችሁ ስለምታገኙ ስለምትጠይቁ ሁሉ ነገር ከልባ አመሰግናለሁኝና፣ ክበሩልኝ። ያሰባችሁት ሁሉ ይሳካላችሁ። የወጣችሁበት አላማ ሁሉ ይሁንላችሁ። ሰላማችሁ ይብዛ፣ ላይ እሳችሁ መጪው አመት ደግሞ ከቤተሰቦቻችሁ ጋር የምታከብሩ አላህ አድርጋችሁ። በጣም የምወዳችሁ ማክብራችሁ ሰላማችሁ ይብዛልኝ። ቻው።